እሽ። ይ እዛ መሄድ አልፈልግም። አዴ፣ ምን ሆነሽ አልቆይ? ለምንድነው ወንድሜን ታስቃዩ? እቤት የባርኪ እናት መጥተዋል። ፍቅር፣ ምንም አታደርግሽም፣ አትፍሪ። አይ ካልሽ ግን ደፍተዋት ናንች። እቆይ ሊዱ፣ ይኸውልሽ አዴ። ሊዱ ልክነች። እታለም ልታወራሽ ትፈልጋለች፣ ግን አሁን እዛ መሄድ ጥሩ ነው። ይኸውልሽ፣ ካልፈለግሽ እኮ ትመለሻለሽ፣ ግን መጀመሪያ ተረጋጊ፣ ከዛ እረፍት አድርጊ፣ ከዛ ሁላችንም በሰከነ መንፈስ ቁጭ ብለን ተረጋግተን እናወራለን እንጂ እወጣለሁ የመንደሩ የመጨረሻ እነዚህ ልጆች እኮ ቆዩ። የንቀቱ ንቀት ለእኔ ስልክ መች ታነሳለኛለች? እሷ በያት ነጫ ንጭ። አሁን አደይ ስትመጣ ምንም አይነት ክፉ ፊት እንዳታሳያት ይቅርታም ትጠይቃታለሽ። አይ ካልሽ ግን ከዚህ ቤት ውልቅ እምትይው አንቺ ነሽ። ለምንድን ነው እኔ ይቅርታም ትጠይቃት? ፍቅር ስንት ነገር ተነጋግረን፣ የተነጋገርነው ደሞ አታፈርሽም? እንዴት እኔ አደይን ይቅርታ ትጠይቃታለሽ። ይቅርታ በመጠየቅሽ አሸናፊ አንቺ ነሽ እንጂ ምንም የቤታችን

እኔ እንጃ። ሳታማክሪኝ በራስሽ ወስነሽ ሄድሽ። ቤቱንም ልጆችንም አደራ የሰጠሁት ላንቺ አልነበረም። እትዬ በጣም ይቅርታ፣ ሁሉም ከአቅሜ በላይ ሆነ። ሁሉም ሰው አንድ አይነት ሆነብኝ። ቅናት እንጂ ለዚህ ሁሉ ነገር የዳረገች ቢሆንም ይቅርታ ያድርጉልኝ። ማሚዬ ብታይ፣ አደይ በስንት ልመና ወደዚህ እንዳመጣ ና ተለየሹ። እንዴት ወደዚህ ቤት አልመጣም አልሽ አደይ? አዎ እትዬ፣ አሁንም እርሶ ስለመጡ መጡ እንጂ እዚህ የመቆየት ሀሳብ የለኝም። ይቅርታ። የእኔ ልጅ ቤቴን እንደ ራሴ ቀጥ አድርገሽ ይዘሽ ይህን ሁሉ መስዋዕትነት መቀበል፣ አሁን ግን የሚከፈለውን ነገር ሁሉ ከፍላለሁ። እንዳንቺ አይነት ታማኝ ሰራተኛ ኬትም አላገኙም። በኋላ ቤተሰባችን ሆንሻል፣ ደሞ እኔም እንደ እህቴ ነው የማይሽ። ሰላም፣ እንዴት ነው ዛሬ

ወደ ስነ መጣ ስለስመት ኪቺን ገብቼ ስፈልግሽ፣ አጣሁሽ። እናም የማታው መንገድ አድክሞት ይሆናል ብዬ እዚህ ስመጣ ደግሞ አገኛሽ። ምናወጠፈው እንዲ አደይ? አይ ድንገት ኮካንቀልፎ ስነሳ ነው።

ይሁን የሚያወራሽ ስደቃችሁና፣ በጣም ይቅርታ። አረ ችግር የለም አንቺ ደግሞ ምንም ብታወሪ ነው። አደይ፣ እንዴት ነሽ? ግን የአንቺ ነገር ውስጤ በጣም እየረበሸ ነበር። ምንድነው የሚረብሽ? ሁሉም ነገር ሲደራረብብኝ ተስፋ ቆርጬ ነው እንጂ አንተ ምንም አላጠፋም? ከአሁን በኋላ የሚያስፈልግሽ ነገር ሲኖር እንደፈለግሽ ልትጠይቂኝ ትችያለሽ። ዛሬ ሊገባ ትመስላለ በሱ ሊሄድ ነው። ሰላም ሰላም፣ ውድና የተከበራችሁ የሀገሬ ልጆች ሰላምታ ይበያላችሁበት ይብዛላችሁ ወዲ አዲ ዩቲዩብ ቤተሰቦች፣ እንደምን አላችሁ? እንኳን ወደ አዲ ዩቲዩብ ቻናል በሰላም መጣችሁ። አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቤተሰብ የሆናችሁ ደግሞ ያው የነበረውን እንግዲህ አትርሱ፣ ላይክ ማድረጋችሁን፣ ሸር ማድረጋችሁን፣ ላይክ ሸር እያደረጋችሁ አበርታችሁ ስለምታበርታችሁ በጣም አመሰግናለሁ። ዛሬ በአዲስ ቪዲዮ ብቅ ብለናል። እሱ ምንድነው አደይ ክፍል ስልሳ አራት በአዲስ የቀጠለ መተናል ማለት ነው። እሱም ምንድን ነው እንግዲህ ሀዴ እንደሚታወቀው ካለፈው ከታሰረችበት አምልጣ እነ ኪንጎና ዳይመንድ አስፈትተዋት እሷን ብቻ ሳይሆን ያው ድብም ሁሉም ተፈተው ጉዟቸው ወደ ከተማ አድርገው ነበረ። ዛሬ በጣም ደስ በሚል ሁኔታ ወደ ከተማ ገብተዋል። እግዚአብሔር ይመስገን። ከዛ በፊት ግን አሹ እንደ ውስኪ እንዳሹ ያለው እንድም እግዚአብሔር ይስጠን ይስጣችሁ፣ ለሁላችሁም አሹ። እውነት በጣም አደይ ትታችሁት ማለት ነው እንደዛችን ጋይቱ ልጅ ራሱ ደርሳለኝ ብሎ ለእነ ዳይመንድ ለዳይመንድን በቃ ወንድም ብሎ ማለት ነው እንግዲህ፣ በነ ጫኔና አለልኝ ተደብድቦ ወንድ በምታየው በጣም ነው እንትን ያለው እንግዲህ። ብቻ ያው ብርሃኔ ደግፋ ወደ ቤቱ በሰላም ገብቷል ማለት ነው እንግዲህ። እነ አዴ ጉዟቸውን ቀጥለው ወደ ከተማ ደርሰዋል። አዴ እንግዲህ እነ ቤት አልሄድም ብላ ነበረ። ያው ግን ማዘር እንደምትፈልጋት የእነ ዴቭ እናት ተብሎ ያው በግድ ነው እንትን ያለችው ማለት ነው በግድ ሄደች። ሰላም በለሻ ትመለሻለች ተባለች። ምክንያቱም ፍቅርና እኔ ድጋሜ አንድ ላይ እንትናነለን ብላ ማለት ነው ማህዘር እንግዲህ፣ ፍቅርን በጣም መክራት አለች እኮ አዴ ልትመጣ ማም እያለች በቃ ውስጥ እየተቃጠለ ምናምን፣ ግን ማዘር በቃ ወድርሽም ጠላሽም ካልፈለግሽ አዴ ሳትሆን የምትወጣው ከዚህ ቤት አንቺ ነሽ የምትወጩ ብላ በቃ ቁርጥ ያለ ነገር ስታመጣባት ያው እናቷ ነገ እሄዳለሁ በቃ እስከምትሄድ ድረስ ብላ ነው መሰለኝ፣ ያው ለመጥመጥ ብላ አደይም ስትመጣ በቃ ውስጧ አደረር እያለ ማለት ነው። ይቅርታ ብላ ታምሳ እንትን አለች። በጣም ነው የገረማት። አደይም ገርሟታል፣ ዴቪም በጣም ተገርሟል። ሊዱ እራሱ እንደ አንችንሽ ምናምን ነው ያለቻት ማለት ነው። እሺ ከልብሽ ከሆነ በቃ ችግር የለውም፣ እኔም ይቅርታ አድርጌ አለሁኝ። ግን ከልብሽ ነው ግን እንደተጸፀጠሽ ነው። አንድ ቀን እንደምትጸጸች እኮ እኔም ተስፋ ነበረኝ አለች አደይም ፍቅርማዎ ይ አይ ከልቤ ተጸጽቼ ነው። ከእንግዲህ በኋላ እንዴት ታገዝሻለሁ አብረን ኖር አሳራለ ምናምን ምናምን ቅጥርስ ያለች፣ ውስጧ ግን እያረረ ነው። የሚገርማችሁ ዴቭ እራሱ በጣም ነው የተገረመው። እውነት አንቺ ነሽ? ከዛ ማዘር ነው እንደዚህ አትበሉ ልጅ በ በቃ እንግዲህ እንዴት ነው ማስተካከል የማትችለው እሷ ምናምን አለች ማለት ነው። እሺ አለች። ግን እኔ ዝም ብዬ ሳስብ አደይ ማነው ፍቅር የጠነሰሰችው ነገር አላት። በቃ ማለት ማዘር እንደዛ ብላ መበቀል ፈልጋለች ይመስለኛል ማለት ነው። ብቻ ግን ለአሁን ማዘር ያለውን ነገር ይቅርታ ባብላ ሁሉም ነገር እንትናስ ባብላ ወደ ገጠር ልትሄድ ነው ማለት ነው እንድ ግን እዛ እንትን እንዳሉ ዴቭ አዴ ክላስ ገብቶ አጋጣሚ አጠገቧ ቁጭ እንዳለ ማዘር ምጥት አለችላችሁ። ከዛ ምንድነው የሆነው ነገር ምናምን ስትል አይ ቁርስ ስላልሰራ ቁርስ ስሪ ምናምን ልላት ነው አለደነገጠ ማለት ነው ተደነጋግጡ። እዚህ ጋር ደግሞ ያው ባሮክና ባርኮትና አደይ ሰላም ሲባባሉ ዴቭ በጣም ነው እንትን ያለው ያው ይወዳት አለ። እዚህ ጋር ማዘር ደረሰችባቸውና ከዴቭ ጋር ዴቭ ምንድን ነው የሆነ ምናምን ምናምን ስትል ማዘር አይ ቁርስ ምናምን ምናምን አለ ማለት ነው። የድንጋጤ የነገር አይ ድረስ ነው ፍቅር እንግዲህ እዚህ ጋር ሸርንኩድ እያለች ነው። ኪችኑን በቃ እኔ ይዘዋለሁ ምንም አታስቢ፣ ጭራሽ እነ ሌሊጋ ሂጂ ምናምን አለቻት። እሺ በቃ ነው አለች። በቃ ካሁን በኋላ አንቺ ብቻሽ ምሰሪበት ምንም አይነት ምክንያት የለም ምናምን አለች። ማዘርም እዚህ ጋር ስትመጣ በቃ አብራችሁ ሆናችሁ፣ ተስማማችሁ ሊታረቃችሁልኝ ኦ ማይ ጋድ ብላ በጣም ደስ አላት። እንግዲህ አደይም እንደው ከውስጥሽ ከሆነ በጣም ደስ ይላል ብላ አደይም ደስ ብሏታል ግን እንደዛ አይመስለኝም። እንግዲህ አዴ ወደ እነ ለሊ ቤት ስትሄድ ዳይመንድና ኪንጎ አገኟት። እንግዲህ ያው ኪንጎንም አመሰግናለሁ አለች። ኪንጎ ያው እንግዲህ እንደሚወዳት ፍቅሬ እንዳሁን እንደማትቀበ ያውን ገብቶኛ ምናምን አለ። ዳይመንድ ማውራሩ ብላቸው ተቶዎቹ ሄደ ማለት ነው። እንግዲህ አዴ ዜፋፈሽ ብላ ወደ ነ ለሊ ቤት እየሄደች ነው፣ ልታይ ማለት ነው። እዛ ሂዳ ሰላም ልትል ጓደኛዋን እዚህ ጋር ያው ደረሰች። ከቤት እንትናም ይቅርታ አድርግልኝ ብሎ ጠየቃት ማለት ነው። ችግር የለውም ጥፋቱ ከራሴ ነው እንጂ ከአንተ ከማ ወይም ከማንም ሰው አይደለም አለች። እዚህ ያለውን ነገር ተወያዩ፣ ተመካከሩ እሷም ይቅርታ አደረገችለት። ከሰላም ያለውን ነገር ተጨዋውተው ወዲ ስራዋ ተመለሰች። ከተመለሰ በኋላ ማታ ማዘርም ሄደች። ያው እንግዲህ ያለውን ነገር እዚህ ያለ አወራርተው ተመለሰች ወደ እነ ማዘር ቤት። ምክንያቱም ማዘር የእነ ደብ እናት ያው እናቷ ስለታመመችባት ገጠር መሄድ ስላለባት እንደምትሄድ እዚህ ጋር እሷ ስትወጣ እና ዴና ደብ ሲመለሱ ተገናኙ። እንግዲህ አደራ ቤት የነና ልጆችን አደራ ፍቅር ነገር አደራ አለቻት እናትዬዋ። አዴ እንደሆነ መስኪኔ ምንም አታውቅም